አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የድሪም ቱብ ቤተሰቦች፣ እንዲሁም ሰላም ሰላማችሁ ብዛበያላችሁበት፣ የዛሬው ፕሮግራሚ አንድ ጥያቄ ነው። እሱም ደግሞ ሱረቱ ኑሕ ማየት በህልም ውስጥ ምንድን ነው ብላለች አንድ ደንበኛችን ማለት ነው። እና ሱረቱ ኑሕ ያን የትኛውንም ህልም ስንመለከት እንደ ህልሙ ሂደት ትርጉሙም ሊለያይ ይችላል ማለት ነው። ስለዚህ የሱረቱን ኖህ አጠቃላይ ትርጉምን አስደምጣለሁ። እንደዚህ አይነት ጥያቄ ለመመለስ ደግሞ በታላቅ ደስታ ነው እና ስወዳችሁ ቪዲዮን ላይክ እያደረጋችሁልኝ እስከ መጨረሻው አብራችሁ ይቆይ። ወደ ጥያቄው ስንገባ እንደ ኢማም እቢን ሲሪን አስተምሮት ማለት ነው ሱረቱን ኖህ ማየት ምን እንደሆነ አብረን እናያለን ማለት ነው። ኢማም እቢን ሲሪን ረዳላሃ አኑ እንዳስተላለፈው ወይም ደግሞ እንዳስተማረው ማለት ነው በህልም ሱረቱ ኑሕን ማየት የሚከተሉትን ትርጉሞች ሊኖረው ይችላል። ሆኖም የህልም ትርጓሜ ሁል ጊዜም ቢሆን በህልም አላሚው ሁኔታ በየጊዜው በጊዜው ባለው የህይወት ሁኔታና ያኔ በህልም አላሚው በጊዜው ያለው የህይወት ሁኔታና በህልሙ ዝርዝር ሁኔታ ላይ እንደተመሰረተ ማስታወስ ከወድሁ እፈልጋለሁ ማለት ነው። ከዛ በመቀጠል ደግሞ ሱረቱ ኑህ የህልም ትርጓሜዎች ሲተላለፉ በኢማም ኢቢን ሲሪን አተረጓጎም መሰረት ሱረቱ ኑህን በህልም ማንበብ ወይም ደግሞ ማየት ከነቢዩ ኖህ አለህ ሰላም ታሪክ ጋር ተያያዥነት ባላቸው መልካም ነገሮች ይተረጎማል። አንደኛ የመልካም ፍጻሜና ድልን ያመለክታል ማለት ነው። ይሄ ደግሞ ሱረቱ ኖህ የነብዩ ኖህን ዓለይሂ ሰላም ረጅም ትግልና በመጨረሻም በአላህ እገዛ ከጥፋት ውሃ መዳናቸውን ይተርካል ማለት ነው። ስለዚህም ህልሙ ለህልም አላሚው ከጭንቀት፣ ከችግር ወይም ከጠላቶች የሚመጣበትን ድል መዳንንና መልካም ፍጻሜ ሊያመለክት ይችላል። ሁለተኛው ደግሞ ረጅም እድሜና ሐቅን ማስተማር ያኒ ለረጅም ዕድሜ ሀቅን ማስተማርን ሊተረጉም ይችላል ማለት ነው። ልክ እንደ ነብዩ ኖህ ዓለይሂ ሰላም ለብዙ አመታት ህዝቦቻቸውን ወደ ሀቅ ሲጣሩ ኖረዋልና፣ ህልሙ ህልማላሚውን ረጅም ዕድሜ እንደሚኖረውና ሀቅን በማስተማር በደግነት በመምራትና ወደ አላህ በመጣራት የተሰማራ ሰው እንደሚሆን ሊያመለክት ይችላል ማለት ነው። ይሄ ብቻ አይደለም። ሶስተኛ የምስጋና የተውበት አስፈላጊነትንም ሊያመለክት ይችላል። ሱረቱ ኑሕ ወደ አላህ ምህረት መመለስንና ተውበት ማድረግን ያስተምራል። ስለዚህም በህልም ማየቱ ህልም አላሚው ወደ አላህ ተውበት እንዲገባ ወይም ተውበት እንዲያደርግ ምህረትን እንዲጠይቅና ከኃጢአት እንዲርቅ የሚያበረታታ ሊሆን ይችላል። አላሁ አለም። አራተኛው እና የመጨረሻው ማለት ነው፣ ጭንቀትን ማስወገድ ሊሆን ይችላል። ልክ እንደ ነቢዩ ኖህ ዓለይህ ሰላም በመጨረሻ ከህዝቦቻቸው መከራና ከጥፋት ውሃ እንደዳኑት፣ ይህ ህልም ለህልም አላሚው በአሁኑ ጊዜ የሚያስበውን ጭንቀት፣ ስቃይ ወይም ፈተና በአላህ ፍቃድ እንደሚያስወግድና ወደ እፎይታ እንደሚደርስ ምልክት ሊሆን ይችላል። አላሁ ዓለም። ከዚህ በኋላ ማለት የምለው የምፈልገው ማስታወሻ የኢማም ኢብን ሲሪን መጽሐፍ ትክክለኛነት እና በስፋት ተቀባይነት ያለው አስተያየት እንዳለ ሆኖ ሆኖም ሙስሊሞች ዘንድ ባለው ባህላዊ ረገድ ቁርአንን ወይም ደግሞ የሱራዎችን በህልም ውስጥ ማየት በአጠቃላይ መልካምነትን፣ መመሪያን እና ከክፉ ነገር መዳንን የሚያመለክት እንደሆነ ይታመናል ማለት ነው። አላሁ አለም። እናም ሱረቱ ኖህም ሆነ ሌላው የትኛውንም የቁርአን አያ በህልም ማም በብም ሆነ ማየት ቁርአን ራሱን ያ ቁርአኑን ቅዱስ መጽሐፉን ማለት ነው በራሱ ማየትም መያዝም ብቻ በጥሩ ሁኔታ እስከሆነ ድረስ መልካም ነገር እንጂ መጥፎ ነገር እንደሌለውም ይታመናል ማለት ነው። ስለ ሱረቱን ኖህ ትርጉምና ምንነት እናውራ ትንሽ ማለት ነው። ሱረቱ ኖህ ምዕራፍ ሰባ አንድ በሙሉ የነቢዩ ኑሕ ዓለይሂ ሰላም ታሪክ ከህዝቦቻቸው ጋር ያደረጉትን ጥሪ፣ የህዝቡን እምቢተኝነትና በመጨረሻም የጥፋት ውሃ መምጣትን የሚተርክ ነው። የሱረቱ ኖህን የተወሰኑትን አያዎች ትርጉም አብረን እናያለን። ሱረቱ ኖህ ምዕራፍ ሰባ አንድ የአላህን ስብሐን ወተዓላ ምህረትና እምቢተኝነት የሚያስከትለውን ቅጣት የሚያሳይ ምዕራፍ ነው። በተለይም የሚከተሉት አያቶች ቁልፍ መልእክቶችን ይይዛሉ። አንደኛ፣ የምህረት ጥሪና ቃል ኪዳንን ወይም ደግሞ ከአስር እስከ አስራ ሁለት ያሉት አያዎች ነቢይ ኖህ አለይሂ ሰላም ህዝቦቻቸውን ተውበት ወይም ንስሐ ገብተው ወደ አላህ እንዲመለሱ ሲጠሩ ያሉት ይህንን ነው። ኖህም ከጌታችሁ ምህረትን ለምኑት እርሱ በጣም ማሐሪ ነውና አልኳቸው። በእናንተ ላይ ዝናንም እንደ ጎርፍ ይልካልና በገንዘቦችና በልጆችም ይረዳችኋልና ለእናንተም አትክልቶችን ያደርግላችኋልና ለእናንተም ወንዞችን ያፈላላችኋልና። ሱረቱ ኖህ ከ10 እስከ 12 ያሉት ዋና ያኒ አያቶች ዋና ትርጉማቸው እነዚህ አንቀጾች እስቲክፋር ወይም ደግሞ ምህረትን መለመንን በአላህ ዘንድ ያለውን ታላቅ ቦታ ያሳያሉ ማለት ነው። ተውበትና ምህረትን መለመንን የአላህ ቅጣትን ከማራቅ ባለፈ ዱንያዊ ጥቅሞችንና በረከቶችን እንደ በቂ ዝናብ፣ የሀብት መጨመር፣ ጥሩ ልጆች እና ለም መሬት ለማገኘት ዋና ቁልፍ መሆኑን ይገልጻሉ። አላህን መፍራትና ተውበት መግባት ወይም ደግሞ ንስሐ መግባት ለዱንያም ለአኺራም ብልጽግናን ያመጣል የሚል ትርጉም አለው ማለት ነው ሁለተኛ የኑሕ ዓለይሂ ሰላም ቅሬታ እና የህዝቡ እምቢተኝነት አያ ከአምስት እስከ ሰባት ይህ ክፍል ደግሞ ነቢዩ ኑሕ ዓለይሂ ሰላም በአላህ መንገድ ላይ የገጠማቸውን ከባድ ፈተናና የህዝቦቻቸውን ግትርነት ይገልጻል ኖህም አለ፦ ጌታዬ ሆይ እኔ ሌሊትና ቀን ህዝቦችን ጠራሁ። መጣራቴም መሸሽ እንጂ ሌላን አልጨመረባቸውም። እኔም በጠራኋቸው ቁጥር አንተ ትምህርት ዘንድ ጣቶቻቸውን በጆሮዎቻቸው ውስጥ አደረጉ፣ ልብሶቻቸውንም ተከናነቡ፣ ግትርም አሉ፣ በትዕቢትም ተኮፈሱ፣ ይላል ሱረቱ ኖህ ከአምስተኛው አያ እስከ ሰባተኛው አያ ያለው ትርጉም ይሄንን ይመስላል። ከአምስት እስከ ሰባት ያለው የሱረቱ ኖህ አያዎች ዋና ትርጉም ማለት ነው። ይህ ክፍል የነቢዩን ጽናት ያሳያል ማለት ነው። ለረጅም ጊዜ 950 ዓመት የቆዩ ሌሎች ቁርኣን ምዕራፎች ያመለክታሉ። ለሐቅ ሲጣሩ የኖሩ ቢሆንም ህዝቦቻቸው መልእክቶቻቸውን ለመስማት ከመፈለግ ይልቅ ጆሮዎቻቸውን በመድፈንና ፊታቸውን በመሸፈን ምን ያህል እምቢተኛ እንደነበሩ ያሳያል። ይህም የትንቢትና የጥመት መጨረሻው ምን እንደሆነ ያስተምራል ማለት ነው። አሁን ደግሞ የነቢዩ ኖህ አለህ ሰላምን ታሪክ ዋና ዋና ተግባራት አብረን እናያለን። ነቢዩ ኖህ አለህ ሰላም የነበራቸው ተልእኮ እና ተግባራት ከመጀመሪያዎቹ ታላላቅ ነቢያት አንዱ መሆናቸውን ያሳያል ማለት ነው። ዋና ዋናዎቹ ተግባሮቻቸው ደግሞ የሚከተሉት ናቸው። አንደኛ ተውሂድ፣ አንድ ወይም ደግሞ አንድ አምላክ አምልኮ መጣራትን ያስተምሩ ነበር ወይም ደግሞ የተገብሩ ነበር ማለት ነው። የነቢዩ ኑህ ዓለይህ ሰላም ህዝቦቻቸው ከጊዜ በኋላ ጣዖትን ማምለክ የጀመሩ የመጀመሪያዎቹ ማህበረሰብ ነበሩ። በጎና ጻዲቅ ሰዎች ከሞቱ በኋላ ጣዖት ያመልኩባቸው ነበር። ለምሳሌ ወድ፣ ስዋ፣ የጉስ፣ የኡቅ እና ነስር የሚባሉ ጣዖታት በሱረቱ ኑህ ውስጥ ተጠቅሰዋል። ተግባር ኑህ ደግሞ ዓለይህ ሰላም ዋና ተግባራቸው ጣዖት አምልኮን እንዲተውና አላህን ሱብሃነ ወተዓላ ብቻ እንዲያመልኩ ማስጠንቀቅ ነበረ። ሁለተኛው የነቢዩ ኑህ ዋና ተግባር ጽናት ያለው ዳዕዋ ወይም ደግሞ ጥሪ ማድረግ ነበረ። ነቢዩ ኑህ ዓለይህ ሰላም ለረጅም ዘመን በቁርኣን መሰረት ለ950 ዓመታት ያለ መሰላቸት ህዝባቸውን ሲጠሩ ቆይተዋል ማለት ነው። ተግባር ጥሪያቸው በግል በድብቅ ያኔ በግል ወይም ደግሞ በድብቅና በህዝብ ፊት በግልጽ በተለያየ መንገድ አቅርበዋል ማለት ነው። አቅርበዋል። እምቢተኛነታቸው እየጨመረ ሲሄድ እንኳን እሳቸው ተስፋ ሳይቆርጡ ቀጥለዋል። ሶስተኛው ዋና ተግባር የሚባለው የነቢዩ ኖህ ተግባር መርከቧን መገንባት ነበረ። ከብዙ ዓመታት ጥሪ በኋላ አላህ ሱብሓነሁ ወተዓላ በህዝቡ ላይ የጥፋት ውሃ እንደሚያመጣ ለኖህ ዓለይህ ሰላም ነገራቸው። ኖህ ዓለይህ ሰላም ለሚመጣው ቅጣት መዘጋጀት ጀመሩ። ተግባሩም እንዲህ ነበር። የጥፋት ውሃ ሊመጣ መሆኑን አስቀድመው ስለማስጠንቀቅና አማኞችን ለማዳን መርከብ ወይም ደግሞ ኪሺት የምትባል መገንባት ጀመሩ። በዚህ ጊዜ የነበረው መሳለቅና ውግዘትም ከፍተኛ ነበረ። የነቢዩ ኖህ አለህ ሰላም ዋና ተግባር አራተኛው ደግሞ ለአማኞች ማዳን መምራት ነበረ። ይህም ደግሞ የጥፋት ውሃ ሲመጣ ኖህ አለይህ ሰላም አላህ ስብሀነ ወተዓላ ያዘዛቸውን ተግባራዊ ያደረጉ። ተግባሩም እንዲህ ነበረ። ከዘመዶቻቸው ጥቂቶቹን ጨምሮ አማኞችን፣ እንዲሁም ከእያንዳንዱ እንስሳ ሁለት ሁለት ወንድ እና ሴት ወደ መርከቧ አስገብተው ከጥፋት ውሃ አዳኗቸው። በዚህ ታሪክ በመጨረሻ ላይ ከቤተሰቦቻቸው ውስጥ ያላመኑት እንዲጠፉ ተዘግቧል ማለት ነው። የነቢዩ ኖህ ዋና ዋና ተግባር መካከል አምስተኛው ደግሞ የመጨረሻ ዱዓ ወይም ደግሞ ልመና ነበረ። ህዝቦቻቸው ተውበት ለማድረግ ወይም ደግሞ ንስሓ ለመግባትና ለመመለስ ፍጹም እምቢተኛ መሆናቸውንና ሌሎችንም ወደ ጥመት እንደሚመሩ ሲረዱ ኖህ ደግሞ አለይህ ሰላም በመጨረሻ ከአላህ ስብሓን እርዳታ ጠየቁ ማለት ነው። ተግባሩም እንዲህ ነበር አላህ ስብሓን ወተዓላ በመሬት ላይ ካፊር የሚባል ሰው እንዳይቀር እንዲያጠፋላቸው ዱዓ አደረጉ። ይህ ልመና የአላህ ቅጣት በህዝቡ ላይ እንዲመጣ ምክንያት ሆነ ማለት ነው። በአጠቃላይ የነቢዩ ኑሕ አለይሂ ሰላም ታሪክ ጽናትን፣ ለሐቅ የማያወላውል ጥሪ ማድረስን እና በመጨረሻም ለታዛዦች መዳን መኖሩን የሚያሳይ ትልቅ ትምህርት ነው። ስለዚህ ህልም አላሚው ሱረቱን ኖህን በህልም ሲያይ ማለት ነው፣ ማንበብ ሊሆን ይችላል ማየት ሊሆን ይችላል የነብዩ ኖህን ታሪክ የሚደግም መሆኑን ያመለክታል ማለት ነው። ማለቴ በትንሹም ቢሆን እንደ ነብዩ ኖህ አይነት ተግባራት ሊኖረው ይችላል ማለት ነው። ማለትም ባለው አቅም ባለው እውቀት ሰዎችን ለሀቅ እንደሚጠራ ሊያመለክት ይችላል ነገር ግን በሀቅ ላይ መጣራቱ ተሰሚነት እንደሌለው ወይም ደግሞ ሁሉም ሰው የእሱን ትምህርት ወይም ደግሞ የሚያደርገውን ጥሪ የህልም አላሚ ማለት ነው ሰዎች ብዙም ላይቀበሉት ወይም ደግሞ ግዴለሽነት ሊሆኑበት እንደሚችሉ ወይም ደግሞ የሆኑበት እንዳለ እየነገረው ሊሆን ይችላል እና አላህ ስብሃነ ወተዓላ በሀቅ ላይ ያቆየን፣ በሀቅ ላይ ይግደለ እንላለኝ እና ውድና የተከበራችሁ የዚህ ቻናል ቤተሰቦች አላህ ምኞታችንን ዱዓችንን እና በህልሞቻችን የተገለጹልንን መልካም ነገሮች ሁሉ እውን እንዳደርግልን ለሁላችንም እየተመኘው፣ በሚቀጥለው ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም።